ሰላም የኒኪን ስፖርት ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ስፖርታዊ መረጃዎችን ሸክፈን ሰዓታችንን ጠብቀን ከች ከተፍ ብለናል። እናንተን ደግሞ ኒዋኪን ስፖርትን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ አብራችሁን እንድትቆዩ እንጋብዛችኋለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። የትም እንዳትሄዱ፣ ኒያኪን ስፖርት ተመልሰን መተናል እንግዲህ የኒው አኪን ስፖርት ቤተሰቦች፣ በሰላሳ አምስተኛው ሳምንት የእንግሊዝ ፕሪምየር ሊግ የሚደረጉ ጨዋታዎችን እንጠቁማቸዋለን። የእንግሊዝ ፕሪምየር ሊግን እንግዲህ አሸናፊው ሻምፒዮኑ ቡድን ታውቋል። የአርንስሎቱ ሊቨርፑል ለሀኛ ጊዜ የእንግሊዝ ፕሪምየር ሊግን ማሳካቱን አረጋግጧል። እንግዲህ ነገ ቼልሲን የሚገጥመው የአርነስሎቱ ሊቨርፑል ጋርዶ ፎነር ይደረግለታል። ቼልሲዎች እንግዲህ ይህንን ጨዋታ እንደ ፍጻሜ ጨዋታ ነው የሚፋለሙት። ምክንያቱም ደግሞ በቶፕ ፋይፍነት የሚያጠናቅቁ ከሆነ በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊነታቸውን ያረጋግጣሉ ማለት ነው። ዛሬ የሚደረጉ የእንግሊዝ ፕሪምየር ሊግ የሰላሳ አምስተኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎችን እንጠቁማችሁ አስቶንቪላ ከፉላሃም ኤቨርተን ከኤፕስዊች የሚያደርጉት ጨዋታ ተጠባቂ ነው። ሌስተር ሲቲ ከሳውዝሃምፕተን ሁለቱም ውረዳቸውን ያረጋገጡ የእንግሊዝ ፕሪሚየር ሊግ ቡድኖች ናቸው። አርሰናል ከቦርንማውዝ የሚያደርጉት ጨዋታ ሌላኛው የእንግሊዝ ፕሪሚየር ሊግ ሰላሳ አምስተኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነው። አርሰናል እንግዲህ በቀጣዩ ሳምንት ሮብለት ፔስጂ ጋር የሚኖረው የቻምፒየንስ ሊግ ግማሽ ፍጻሜ ሁለተኛው ዙር ጨዋታ ስለሚኖረው በዚህኛው በ35 ኛው ሳምንት የእንግሊዝ ፕሪሚየር ሊግ ላይ ተጠባባቂ ተጫዋቾቹን ይጠቀማል ተብሎ ይታሰባል። ለቶፕ ፎርነት የሚደረገው የእንግሊዝ ፕሪሚየር ሊግ ፍጥጫ ከሻምፒዮኑ በላይ እጅግ በጣም አጓጊ ነው። አርሰናል በ34 ጨዋታዎች 67 ነጥብን ሰብስቦ በሁለተኛ ደረጃ ላይ ይገኛል። ማንቸስተር ሲቲዎች የፔፕ ጋርዲዮላው ማንቸስተር ሲቲ ማርሽ ቀይሮ በ35 ተጫዋቾች 64 ነጥብን ሰብስቦ በሶስተኛ ደረጃ የእንግሊዝ ፕሪሚየር ሊግን በሶስተኛ ደረጃነት ተቀምጧል። ኒውካስትል ዩናይትዶች እንግዲህ በ34 ጨዋታ 62 ነጥብን ሰብስበው በአራተኛ ደረጃ ላይ ይገኛሉ። የኤንዞ ማሬስካዊ ቼልሲ በ34 ጨዋታ 60 ነጥብን ሰብስቦ እንግዲህ በአምስተኛነት መቀመጥ ችሏል። የኑኖ ስፕሪንቶ ሳንቶሱ ኖቲንጋም ፎረስ በ34 ጨዋታ 60 ነጥብን ሰብስቦ እንግዲህ ከደረጃ ሰንጠረዡ እያፈገፈገ የሚገኘው የኑኖ ስፕሪንቶ ሳንቶሱ ለቶፕ ፋይፍነት የሚደረገውን ትንቅንቅ እንግዲህ አጧጥፎት ይቀጥላል ተብሎ ይጠበቃል። ሌላኛው ለቶፕ ፋይፍነት የሚፋለመው ቡድን አስቶን ቪላ ነው። አስቶን ቪላ እንግዲህ በሩብ ፍጻሜው ከቻምፒየንስ ሊግ መሰናበቱን ተከትሎ የአስቶንቪላ ተጫዋቾች በቀጣይ ዓመት እንገናኝ እያሉ ስለሆነ ይሄንን የቶፕ ፋይፍነትን ደረጃን ይፈልጉታል። እስከ አምስተኛ ደረጃነት የሚያጠናቅቁ ከሆነ በቀጣዩ ዓመት እንግዲህ የቻምፒየንስ ሊግ ተሳትፏቸውን ያረጋግጣሉ ማለት ነው አስቶንቪላ በ34 ጨዋታዎች 57 ነጥብን ሰብስቦ እንግዲህ የእንግሊዝ ፕሪሚየር ሊግን በስድስተኛነት በሰባተኛነት ደረጃ ላይ የተቀመጠው ሌላኛው የእንግሊዝ ፕሪሚየር ሊግ ቡድን ነው። እንግሊዝ ፕሪሚየር ሊግ ቡድኖች እንግዲህ ዋናው ሻምፒዮኑ የአርነ ስሎቱ ሊቨርፑል ቢታወቅም ለቶፕ ፋይቭነት የሚደረገው ፍጥጫ እጅግ በጣም አጓጊ ነው። 35ተኛ ሳምንቱ ላይ የሚገኘው የእንግሊዝ ፕሪሚየር ሊግ ሶስት ወራጅ ቡድኖችንም ያረጋገጠ ይመስላል ኢፕስዊች ሊፕሲች በ34 ጨዋታዎች 21 ነጥብን በማስመዝገብ ወደ ሻምፒዮንሺፑ መውረዱን ያረጋገጠው ቡድን ነው። የሩድ ባን ስትሮይ ሌስተር ሲቲ በ34 ጨዋታዎች 18 ነጥብን አስመዝግበው ወደ ሻምፒዮንሺፕ መውረዱን አረጋግጧል። ሌላኛው ከእንግሊዝ ፕሪሚየር ሊግ ወደ ሻምፒዮንሺፑ የወረደው ቡድን ሳውዝአምፕተን ነው። በ34 ጨዋታዎች 11 ነጥብን ብቻ ሰብስበው እንግዲህ ወደ ሻምፒዮንሺፕ መውረዱን አረጋግጧል። ከሻምፒዮንሺፕ ከፍ ያሉ ቡድኖችን ደግሞ እንመለከታለን። ከሻምፒዮንሺፑ ወደ ፕሪሚየር ሊጉ ያደጉ ሁለት ቡድኖችን እንመለከታለን። ሊድስ ዩናይትድ በ45 ጨዋታዎች 97 ነጥብን በመሰብሰብ እንግዲህ ሻምፒዮንሺፑን በአንደኛነት እየመራ ወደ ፕሪሚየር ሊጉ መጥቷል። የስኮት ፓርከሩ በርንሊ ደግሞ በ45 ጨዋታዎች እንግዲህ 97 ነጥብን በማስመዝገብ በሁለተኛነት እንግዲህ ከሻምፒዮንሺፑ ወደ ፕሪሚየር ሊጉ ማደጉን ያረጋገጡ ቡድኖች ናቸው። ሌስተር ሲቲው አጥቂያቸውን እንግዲህ ጂሚ ቫርዲን አብሯቸው ሊወርድ አልፈለገም። በቀጣይ ዓመት በሻምፒዮንሺፑ ከምጫወት ይልቅ በፕሪምየር ሊጉ መቆየት እንደሚፈልግ እንግሊዛዊ የፊት መስመር አጥቂ መስመር ተጫዋቹ ሌስተር የሌስተር ሲቲ የአጥቂ መስመር ተጫዋቹ ጂሚ ቫርዲ ተናግሯል። እንግዲህ በእንግሊዝ ፕሪምየር ሊግ እንግዲህ የሚደረጉ ትንቅንቆች እንግዲህ ለቶፕ ፋይፍነት የሚደረገው ትንቅንቅ አይሎ ቀጥሏል። አስቶንቪላ፣ አርሰናል፣ አስቶንቪላ፣ አርሰናል፣ ማንችስተር ሲቲ፣ ኒውካስትል ዩናይትድ፣ ቼልሲ፣ ኖቲንግሃም ፎረስት ለቶፕ ፋይፍነት የሚፋለሙ ቡድኖች ናቸው። የአርንስሎቱ ሊቨርፑል የፕሪምየር ሊጉን ዋንጫ ለሀያኛ ጊዜ ማንሳቱን አረጋግጧል። እንግዲህ ነገ ከቼልሲ ጋር የሚደረገውን ጨዋታ በጋርዶ ፎነር እንግዲህ ወደ ሜዳ የሚገቡ ይሆናል። የቼልሲ ተጫዋቾች በግራና በቀኝ ሆነው ጋርዶ ኦፍ ሆነር ለሊቨርፑሉ ለሻምፒዮኑ የእንግሊዝ ፕሪምየር ሊጉን ሻምፒዮን መሆኑን ያረጋገጠውን ሊቨርፑል እንግዲህ በጋርዶ ኦፍ ሆነር ወደ ሜዳ ያስገቡታል ተብሎ ይጠብቃል። ከሆነውም ግን የእንዞ ማሬስካው ቼልሲ ከዋንጫ ጨዋታ በላይ ያንን ጨዋታ ይፈልጓል። ምክንያቱ ደግሞ በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊነቱን ለማረጋገጥ የሚያደርጉት ትልቅ ትንቅንቅ ነው። በሌላ በኩል ግን ማንም ልብ ያላለው የሩበን አሞሪም ማንችስተር ዩናይትድ እንግዲህ አትሌቲኮ ቢልባውን በኤሮፓ ሊግ ባለፈው እለት ሶስት ለዜሮ በሆነው ውጤት አሸንፏል። በካሴሜሮ እና በብሩኖ ፈርናንዴስ ሶስት ጎሎች እንግዲህ ሶስት ለዜሮ ስፔን ላይ አሸንፎ የመጣው የሩበን አሞሪም ማንቸስተር ዩናይትድ ሌላኛው የአውሮፓ ቻምፒየንስ ሊግ ተሳታፊነቱን የሚያረጋግጠው ቡድን ይመስላል። እንግዲህ የሩበን አሞሪም ማንቸስተር ዩናይትድ የአውሮፓ ሊግን ዋንጫ የሚያነሳ ከሆነ ሌላኛው ስድስተኛው ክለብ እንግዲህ በታሪክ ለመጀመሪያ ጊዜ ይመስለኛል እኔ እስከማውቀው ድረስ በስድስት በ15ኛ ደረጃ ላይ ተቀምጦ ኢሮፓ ሊግን አሳክተው እንግዲህ የሆነ ጊዜ እናስታውሳለን። ጆዜ ሞሪኒዮ የዩሮፓ ሊግን ዋንጫ አሳክተው ቀጥታ ወደ ቻምፒየንስ ሊግ ተሳታፊነታቸውን ማረጋገጣቸውን እናስታውሳለን። ሩበን አሞሪምም እንግዲህ ያንን ታሪክ ሊደግመው ይመስላል። የኢሮፓ ሊግን ዋንጫ የሚያነሳ ከሆነ በደረጃ ሰንጠረዡ 14ተኛ እና 15ተኛ ደረጃ ላይ የኳተነ የሚገኘው ማንችስተር ዩናይትድ ሬድ ዴቪልስ በቀጣይ አመት የአውሮፓ ቻምፒየንስ ሊግ ተሳታፊነታቸውን ዘንድሮ የኤሮፓ ሊግን ዋንጫ በማሳካት እንግዲህ ወደ አውሮፓ ቻምፒየንስ ሊግ በቀጥታ የሚመጡ ይመስለኛል ብዬ አስባለሁ። በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች እንዲሁም ደግሞ ለቶፕ ፋይፍነት የሚደረጉ ትንቅንቆችን በዚህ መልኩ ዳሰንላቸዋል። ወደ ጀርመን ቡንደስ ሊጋ እናመራለን። በሰላሳ ሁለተኛው ሳምንት የጀርመን ቡንደስ ሊጋ የሚደረጉ ጨዋታዎችን እንጠቁሟቸዋል እንጠቁሟችኋለን ቦሪሲያ ሞንቻ ግላርባ ከሆፍንያም የሚያደርጉት ጨዋታ በጀርመን 32ተኛው ሳምንት ተጠባቂ ጨዋታ ነው። አረቢ ሌቪዥን ከባየር ሞኒክ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ሴንት ፓውል ከስቱትጋርት እንዲሁም ዩኒየን በርሊን ከወርደር ብሬመን የሚያደርጉት የ32ኛ ሳምንት ተጠባቂ ጨዋታ ነው። ቦሪሲያ ዶርትመን ከወልፍዝበርግ የሚያደርጉት ሌላኛው የ32ኛው ሳምንት የጀርመን ቡንደስ ሊጋ ተጠባቂ ጨዋታ ነው። ለቶፕ ፎርነት የሚደረገው የጀርመን ቡንደስ ሊጋ ትንቅንቅም እንደቀጠለ ነው። ባየር ሞኒክ እንግዲህ በ31 ጨዋታዎች 75 ነጥብን በመሰብሰብ ጀርመን ቡንደስ ሊጋን በአንደኛነት እየመራ ይገኛል። ለነ የጀርመን ቡንደስ ሊጋ ሊጠናቀቅ እንግዲህ ሶስት ጨዋታዎች ይቀሩታል። ባየር ሌቨርኩሰን በ31 ጨዋታዎች 67 ነጥብን ሰብስቦ በሁለተኛ ደረጃ የዣቢ አሎንሶ ሰው። ባየር ባየር ሌቨርኩሰን የአምና ሻምፒዮኑ እንግዲህ የጃቪ አሎንሶ ባየር ሌቨርኩሰን በሰላሳ አንድ ጨዋታዎች 67 ነጥብን ሰብስቦ እንግዲህ የጀርመን ቡንደስሊጋን በሁለተኛ ደረጃነት እየመራ ይገኛል። ኢንትራክት ፍራንክፈርት በሰላሳ አንድ ጨዋታዎች 55 ነጥብን ሰብስቦ በሶስተኛ እየመራ ይገኛል። ፍሬቡርግ እንግዲህ በዘንድሮው ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያረጋግጥ ይመስላል። ሶስት ጨዋታዎች እየቀሩት እንግዲህ ፍሬቡርግ በ31 ጨዋታዎች 51 ነጥቦችን በመሰብሰብ በአራተኛ ደረጃ ላይ ይገኛል። አረቢ ሌቪዥንጎች በ31 ጨዋታ 49 ነጥብን ሰብስበው በአምስተኛ ደረጃ ላይ ይገኛሉ። ቦሩሲያ ዶርትመንድ በስድስተኛ ደረጃ ላይ እየተሰቃየ ይገኛል። በ31 ጨዋታዎች 48 ነጥብን ሰብስበው የቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊነቱ እጅግ በጣም እያጠራጠረ የሚገኘው የጀርመኑ ክለብ ቦሩሲያ ዶርትመንድ እንግዲህ በ31 ጨዋታዎች 48 ነጥብን ሰብስበው በስድስተኛ ደረጃ ላይ ይገኛል። በጀርማን ቡንደስ ሊጋ እንግዲህ ወደ ታችኛው የቡንደስሊጋው ታችኛው ሊግ የሚወርዱ ሶስት ክለቦች እንግዲህ እየታወቁ ይመስላሉ። ሂድሜን በ32 ጨዋታዎች 26 ነጥብን ብቻ በመሰብሰብ በ18ኛ ደረጃ ላይ ተቀምጧል። ሆስል ኬሊን በ31 ጨዋታዎች 22 ነጥብን በመሰብሰብ በ19ኛ ደረጃ ላይ ይገኛል። ቦቻም እንግዲህ በ32 ጨዋታዎች 22 ነጥብን ብቻ ሰብስቦ የጀርመን ቡንደስ ሊጋን ተሰናብቶ ወደ ታችኛው ዲቪዚዮን የወረደ ክለብ መሆኑን አረጋግጧል። ከታችኛው የጀርመን ሊግ ደግሞ ወደ ቡንደስ ሊጋው የሚያድጉ ሁለት ቡድኖችን እንጠቁማችሁ። ኮሎኝ በ31 ጨዋታዎች 54 ነጥብን ሰብስቦ በአንደኛነት ወደ ጀርመን ቡንደስ ሊጋ ማለፉን ያረጋገጠ ቡድን ነው። ሃምበርገር ኤስቪ ደግሞ በሁለተኛነት ደረጃ በ31 ጨዋታዎች 53 ነጥቦችን ሰብስቦ እንግዲህ የጀርመን ቡንደስ ሊጋን የሚቀላቀለው ሌላኛው የጀርመን ክለብ ሆኗል። ኒዋኪን ስፖርት እንግዲህ ኒዋኪን ስፖርትን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ መሆናችሁን አዘንጉ። ኒያኪን ስፖርት ከሀብታ ቆይታ በኋላ ተመልሰን እንመጣለን። የጣሊያን ሴሪያና የስፔን ላሊጋ ጨዋታዎችንና የቱ የቱፎር ትንቅንቆችን እንጠቅሟቸዋለን። አብራችሁን ቆዩ። ነው ተመልሰን መተናል። የኒውያኪን ስፖርት ቤተሰቦች በጣሊያን ሴሪያ በ35ኛው ሳምንት የጣሊያን ሴሪያ የሚደረጉ ጨዋታዎችን እንጠቁማችሁ ካግላሪ ከዩዴኔዜ፣ ፓርማ ከኮሞ፣ ሊቼ ከናፖሊ፣ ኢንተር ሚላን ከቬሮና የሚያደርጉት የ35ኛው ሳምንት የጣሊያን ሴሪያ ጨዋታዎች ናቸው። ለቶፕ ፎርነት የሚደረጉ ፉክክሮችንም እንጠቁማችሁ የአንቶኒዮ ኮንቴ ናፖሊ በ34 ነጥብ በ34 ጨዋታዎች 74 ነጥብን ሰብስቦ የጣሊያን ሴሪያን እየመራ ይገኛል። በአንደኛነት ደረጃ ኢንተር ሚላኖች እንግዲህ በ34 ጨዋታዎች 71 ነጥብን ሰብስበው በሁለተኛ ደረጃ ላይ ይገኛሉ። አታላንታ እንግዲህ በ34 ጨዋታዎች 65 ነጥብን ሰብስቦ ሶስተኛ ላይ የሚገኘው ቡድን ነው። የአሮጊቷ ቡድን ጁቬንቱስ በ34 ነጥብ በ34 ጨዋታ 62 ነጥብን ሰብስቦ በአራተኛ ደረጃ የተወፎሩን እየተፎካከረ የሚገኘው የጣሊያን ሴሪያ ቡድን ነው። ወራጅ ቀጠና ላይ የሚገኙ የጣሊያን ሴሪያ ቡድኖችን እንመልከት። ቬንዚያ በ35 ጨዋታዎች 26 ነጥብን ብቻ ሰብስቦ በ18ኛ ደረጃ ላይ ይገኛል። ኢምፖሊ በ34 ጨዋታዎች በ34 ጨዋታዎች 25 ነጥብን ብቻ ሰብስቦ በ19ኛ ደረጃ ላይ የሚገኘው ሌላኛው የጣሊያን ሴሪያ ክለብ ነው። ኢምፖሊ እንግዲህ ዘንድሮ ወደ ሴሪቢ መወረዱን ያረጋገጠ ቡድን ሆኗል። ሞንዛ በ34 ጨዋታዎች 15 ነጥብን ብቻ አሰብስቦ ወደ ሴሪቢ የወረደው ሌላኛው የጣሊያን ክለብ መሆኑን አረጋግጧል። ወደ ስፔንላ ሊጋ ስናመራ በ34ተኛው ሳምንት የስፔንላ ሊጋ ጨዋታዎች በ34ተኛ ሳምንት በስፔላ ሊጋ የሚደረጉ ጨዋታዎችን እንጠቁማችሁ። አለቬስካ አትሌቲኮ ማድሪድ፣ ቪያሪያል እንዲሁም ቪላሪያል ከኦሳሱና፣ ላስ ፓልማስ ከቫሌንሲያ፣ ቫላዶሊድ ከባርሴሎና የሚያደርጉት የ34ተኛው ሳምንት ተጠባቂ ጨዋታ ነው። ለቱፋይፍነት የሚደረጉ ፉክክሮችም እንግዲህ ቀጥለዋል። በስፔን ላሊጋ የሚደረጉ ጨዋታዎችን እንመለከታለን። ስፔን ላሊጋ የሚደረጉ ለቱፋይፍነት የሚደረጉ ትንቅንቆችን እንመለከታለን። ባርሴሎና እንግዲህ በሰላሳ ሶስት ጨዋታዎች ሰባ ስድስት ነጥብን ይዞ በአንደኛ ደረጃ የስፔን ላሊጋን እየመራ የሚገኘው ቡድን ነው። በሁለተኛነት የሚገኘው እንግዲህ ሪያል ማድሪድ ነው። የካርሎ አንቾሎቲው ሪያል ማድሪድ በ33 ጨዋታዎች 72 ነጥብን ሰብስቦ በሁለተኛ ደረጃ ላይ ይገኛል። ሶስተኛ ደረጃ ላይ የሚገኘው አትሌቲኮ ማድሪድ ነው። የሴሞኒዮ አትሌቲኮ ማድሪድ በ33 ጨዋታዎች 66 ነጥብን ብቻ ሰብስቦ በሶስተኛነት ደረጃ ላይ ይገኛል። በአራተኛ ደረጃ ላይ የተቀመጡት አትሌቲኮ ቤልባዎች በ33 ጨዋታዎች 60 ነጥብን ብቻ ሰብስቧል። በአምስተኛ ደረጃ ላይ እንግዲህ የሚገኘው ቪላ ሪያል በ33 ጨዋታዎች 55 ነጥብን ብቻ አሰብስበው ቶፕ ፋይፉን ተቀላቅሏል። እንግዲህ ይህን ይመስላል የስፔን ላሊጋ ላይ የሚደረገው ለቶፕ ፋይፍነት የሚደረገው ትንቅንቅ። እንደዚህ ባለመልኩ ቀጥሏል። ላለመውረድ የሚደረገው ደግሞ የስፔን ላሊጋ ወራጅ ቀጠና ላይ የሚገኙ ቡድኖችን እንመለከታለን። ላስፓልማስ ፓልማስ በ33 ጨዋታዎች 32 ነጥብን ብቻ ሰብስቦ በ18ኛ ደረጃ ላይ ይገኛል። በ19ኛ ደረጃ ላይ የሚገኘው ሌጋሌዝ ነው። ሌጋሌዝ እንግዲህ ሌጋሊዝ በ33 ጨዋታዎች 30 ነጥብን ብቻ ሰብስቦ በ19ኛ ደረጃ ላይ የሚገኘው የስፔን ላሊጋ ቡድን ነው። በሀያኛ ደረጃ ላይ የሚገኘው ሪያል ባላዶሊድ ነው። ሪያል ባላዶሊድ በ33 ጨዋታዎች 16 ነጥብን ብቻ ሰብስቦ ስፔን ላሊጋ መውረዱን ያረጋገጠው ሪያል ባላዶሊድ ሆኗል። ከታችኛው የስፔን ላሊጋ እንግዲህ ወደ ላይኛው ሊግ ያመሩ ቡድኖችን እንመልከት። ኤልቼ ከኤልቼ በ ጨዋታዎች 68 ነጥብን አስመዝግበው በአንደኛነት ደረጃ ወደ ስፔን ላሊጋ ወደ ዋናው ሊጋ እንደመጣ ረጋገጠ ቡድን ነው። ሌቫንቴ ሌላኛው የስፔን ላሊጋ ከታችኛው ዲቪዚዮን ያደገው ቡድን ነው። በ37 ጨዋታዎች 66 ነጥብን ሰብስቧል። ኒዋኪን ስፖርትን ሰብስክራይብ ያላደረጋችሁ እንዲሁም ደግሞ ቲክቶክ ላይ ፎሎ ያላደረጋችሁን ፎሎ እያደረጋችሁ የፕላስ ምልክቷን እየተጫናችሁ ከ16000 በላይ ተከታይ ያለውን የቲክቶክ ቻናላችንን እንድትከታተሉ እንጋብዛለን። በዩቲዩብ ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ኒዋኪን ስፖርት በየጊዜው የምንለቃቸው ስፖርታዊ መረጃዎች እንዲደርሷችሁ ያድርጉ። ኒዋኪን ስፖርት